ዛሬ በእይታ ታሪክ አተረጓጎም ውስጥ በጣም ፈጣንና ኃይለኛ ከሆኑት መሳሪያዎች አንዱን እንመለከታለን፣ ቀለም። ብዙ የፊልም ሰሪዎች የበለጠ ደማቅና ብርሃን ያለው የቀለም ቤተ ስዕል ወይም ከለር ፓሌትን ሲጠቀሙ፣ ዳይሬክተር ዴቪድ ፊንቸር የተለየ አቀራረብን ይመርጣል። ቀለም በስራዎች ውስጥ ምን አይነት ሚና እንዳለው እንመልከት። ይህ የፊንቸር ቀለሞችን የምንመለከትበት ክፍል ነው። ከመጀመሪያችን በፊት ሰብስክራይብ በማድረግ በሁሉም የፊልም አሰራር ቴክኒኮች ላይ የሚዘጋጁ ቪዲዮዎች እንዲደርሳችሁ የደውል ምልክቱን ተጫኑ። ስለ ዴቪድ ፊንቸር ቀለሞች ልብ ሊባሉ ከሚገባቸው የመጀመሪያ ነገሮች ውስጥ አንዱ ለጠቅላላው ቤተ ስዕል የመረበሽ ስሜትን እንደ መመሪያ መቅረቡ ነው። ለፊንቸር ስራ በጣም የተለየ መልክ ይሰጠዋል። ነገር ግን ከውበት ባሻገር ለእነዚህ ውሳኔዎች ታሪክ ነገራም ዋጋ አለው። በዘ ሶሻል ኔትወርክ ፊልም ውስጥ ያልደመቀ ወይም ዲሳቹሬትድ ቀለሞች የፊልሙን መሰረታዊ ገጽቶች ይደግፋሉ። በዚያ ምርጫ ላይ ዲፒ ጄፍ ያለው እነሆ። የታሪኩ የሞራል አቅጣጫ ጨለማና ግራጫ ነው። ስለዚህ ይህንን ከእይታ ቃናዎች ጋር ማዛመድ እና አሁንም ለማየት የሚያስደስት ነገር ማድረግ አለብን። ከሳን ፍራንሲስኮ በተለየ መልኩ የክላስትሮፎቢነት ስሜት እንዲሰማው ለማድረግ የቀለም ቤተ ስዕልን በኮሌጅ ትዕይንቶች ላይ በከፍተኛ ሁኔታ ድምፀ ከል ወይም ሚዩት ዘከለር ለማድረግ ወስነናል። በፊልም ስራ ላይ ቀለምን ድምጸ ከል ማድረግ ወይም ሚውት ዘ ከለር የተደረገ የቀለም ቤተ ስዕልን መጠቀም ማለት የቀለሞችን መፍዘዝ ወይም ድምቀትን መቀነስ ማለት ሲሆን ብዙውን ጊዜ ተጨባጭ አሊያም ስሜትን የሚነካ ድባብን ለመፍጠር እንዲሁም የድሮ ፎቶግራፎችን ለማምጣት ይጠቅማል። ሌላው ፊንቸር የሚፈልገው ቃል ክላስትሮፎቢክ ነው። በፊልሞች አውድ ውስጥ ክላስትሮፎቢክ የሚያመለክተው የመታሰር ወይም የመረበሽ ስሜት ነው። ብዙ ጊዜ ፊልሞችን ወይም ትዕይንቶችን ለመግለጽ የሚያገለግሉ ትናንሽ የተዘጉ ቦታዎችን በመጠቀም የጭንቀትና የፍርሃት ስሜትን የሚቀሰቅሱ ናቸው። በሰበም ፊልም ውስጥ ይህ የተቀነሰ ቀለም ያለው አቀራረብ የስክሪፕቱን ጨለማ ታሪክ አጉልቶ ያሳያል። እንደ ፕሮዳክሽን ዲዛይነር አርተር ማክስ ገለጻ በእርግጥ ጥቁርና ነጭ ቀለም የሚጠቀም ፊልም አልነበረም፣ ነገር ግን የፊልሙ ቀለም በጣም ቁጥጥር ይደረግበት ነበር። ስለዚህም የፊልሙ ቤተ ስዕል ወይም ከለር ፓሌት በጣም ውስን ነበር። በስነ ንቦናም ሆነ በፎቶግራፍ ምክንያቶች የኖርንበትን ዓለም ቀለም በማውረድ እና ለማጨለም በመሞከር ሞቃታማ ቀለሞችን እና በተለይም ቀይ ለደም ለማቆየት ወስነናል። በሰቨን ፊልም ውስጥ ይህ የተቀነሰ ቀለም ያለው አቀራረብ የስክሪፕቱን ጨለማ ታሪክ አጉልቶ ያሳያል። ቀለም የሌለው ባለ ቀለም ፊልም ነበር እና ይህ የዴቪድ ሀሳብ ነበር። በተቻለ መጠን የቀለም አጠቃቀምን በመገደብ በምትጠቀምበት ጊዜ የተወሰነ ተጽዕኖ አለው። ፊንቸር ለከፍተኛ ተጽዕኖ ቀለምን በስትራቴጂያዊ መንገድ የሚጠቀምበት አንዱ በገጸ ባህሪያቶች በኩል ነው። ገጸ ባህሪን በእይታ ወደ መግለጽ ስንመጣ አለባበሳቸውን እና መዋቢያቸውን እንዲሁም አካባቢያቸውን እንመለከታለን። በዚህ ፊልም ውስጥ ቀይ ቀሚስ አለ። በፊልሞች ላይ ቀይ ቀለምን እቃወማለሁ፣ ምክንያቱም ብዙ ጊዜ ጥቅም ላይ የሚውል ይመስለኛል። ትኩረትን ይስባል። ብዙ ጊዜ ለማሰናከል ጥቅም ላይ ከዋለ ጥሩ ነው። ቀይ ለዴዚ ብቻ ነው የተቀመጠው በቢኒያም ህይወት ውስጥ ምን ያህል ነጠላና አስፈላጊ እንደሆነች ለመግለጽ ቀላል መንገድ ነው። በፋይት ክለብ ፊልም ውስጥ ቀለምና አልባሳት ተራኪውን ገጸ ባህሪ በአለባበስ ከታይለር ለመለየት ዲዛይነር ሚካኤል እንደገለጸው ፈጣንና ምስላዊ መንገድ ሆኗል። አዘጋጁ ፊንቸር ብራድ የሚለብሰውን እነዚህን ሁሉ ቀይና ብርቱካናማ ደማቅ ቀለሞች መፍቀዱ አስገርሞኛል። ወደ ቤት ሲገባ እና የብራድ ጎን ሲመለከት እንደ ንቁ ይሆናል እና የኤድዋርድ ጎን ግራጫማ ብቻ ነበር እናም በጣም አሰልቺ ሆኖበታል። ሁለቱ ገጸ ባሪያት በአንድ ፊልም ውስጥ መሆናቸውን ማመን አልቻልኩም ነበር። ማክስ እንደሚለው በመርማሪው ሱመርሴት አፓርታማ ውስጥ ያለው የቀለም ቤተ ስዕል የእሱን አፍራሽ የዓለም እይታ ለማሳወቅ ይጠቅማል። ወደ ስብስቡ ሲመጣ የሱመርሴት አፓርትመንት ህንፃ ይህን የመሰለ ከባድ ወፍራም ቡናማ ቀለሞችን እና በቤት ውስጥ ምንም አይነት ደማቅ ቀለሞችን ሳንጠቀም በገጸ ባህሪው የብስጭት ስሜትና የተስፋ ማጣት ስሜት እንዲፈጠር አድርገናል። እኛ በምድር ቃና ወይም እርዝ ቶን እና ጥልቅ አረንጓዴዎች ላይ በጣም የተገደብን ነበርን። አልፎ አልፎ አንድ አይነት ማሮን እንጠቀማለን። በፊልሞች ውስጥ የማሮን ቶን ማለት ጥቁር ውስጥ ቀይ ቀለም ሲታይ ሲሆን ይህም ብዙውን ጊዜ ውስብስብነትን፣ ጥበብን፣ ስሜትን፣ ጥንካሬን፣ አደጋን ወይም የቅንጦትና መንፈሳዊነት ስሜትን ያመለክታል። አፓርታማ ውስጥ ድምቀታቸው የተቀነሰ ወይም ሚውት ኦፍ ዘ ከለር እና በደንብ እንዳይታወቁ የተደበቁ ቀለሞችን እናስተውላለን። ይህ ከበስተጀርባ በማይታይ ሁኔታ ለሚደረገው ታሪክ ነገራ ጥሩ ምሳሌ ነው። ፊንቸር በአጠቃላይ ከቀለም ጋር በጣም የተሳሰረ መሆኑን አይተናል፣ ግን በጣም የምናየው በሱ ቅንጅቶች ወይም ሴቲንጎች ውስጥ ነው። በትዕይንቶቹ ውስጥ ፊንቸር ብዙውን ጊዜ መላውን ቦታ ሲንግል ሂው ቀለምን ይቀባል። በፊልም ስራ ውስጥ ሲንግል ሂው ወይም ባለ አንድ ቀለም ንድፍ የአንድ ቀለም ልዩነቶችን፣ ጥላዎችን፣ ቃናዎችን በመጠቀም የተለየ ስሜት ወይም ሁኔታን ለመፍጠር የእይታ ዘይቤን አንድ የሚያደርግና አንዳንድ ትዕይንቶችን ሊያጎላ የሚችል ነው። የቤንጃሚን ቦተምን ጎልደን ነስታልጂክን አስቡ። የኤሊያን ስሪ ኦፕሬሲቭ ኦሬንጅ ሂት ወይም የፓኒክ ሩም ፍሎረሰንት ግሪን ሄል ዘገርል ዊች ዘ ዲያጎን ታቶ ውስጥ አካባቢው ዋና አካል ነው። እንደ ፊንቸር ገለጻ እነዚህ አስፈሪ ነገሮች በረዷማ እና በመጠኑም ቢሆን ምቹ ባልሆነ አካባቢ ውስጥ እየተከሰቱ ያሉት እሳቢዎችን ትክክል መስለው ታዩኝ። ቀዝቃዛውንና የመነጠልን ስሜት ለመጨመር ሲኒማቶግራፈሩ ቼቭ የብርሃኑን ቀለም ወደ ሰማያዊ ያመጣው። ምንም እንኳን ሲውድን በክረምት ወቅት ቀዝቃዛ የደረቀ ቤተ ስዕል ቢኖራትም 80 ዲ ፊሊተር እንጠቀማለን። ከለር ቴምፕሬቸርን ወደ 400 ዲግሪ ከልቭን ከፍ ማድረጋችን ለሲንሰሩ ትንሽ ተጨማሪ ሰማያዊ ብርሃን ሰጥቶታል። በፋይት ክለብ ፊልም ውስጥ ሲኒማቶግራፈሩ ቼቭ በተራኪው ገጸ ባህሪ የድርጅት ዓለም እና በታይለር ዓለም መካከል ያለውን ተቃራኒ ስሜቶች ያብራራል። ሬጉላር ክሮማ ፍሎረሰንት እናስቀምጣለን ቀዝቃዛ ነጭ ወይም ከለር ኋይት እዚያ ውስጥ ይቆያል እና ከዛ እንደዚህ አይነት ከተፈጥሮ ውጭ የሆነ አረንጓዴ ቀለምን በቆዳቸውና በግድግዳው ላይ ለማግኘት ካሜራችንን ትንሽ ማስተካከል ነበረብን። እሱ የሚኖርበት ይህን ወዳጃዊ ያልሆነ የሥራ አካባቢ ተመልካቾች ያውቁ ዘንድ አቅርበናል። በጣሪያዎች ውስጥ በተቀመጡት በእነዚህ ፌርሊ ዋርም ታንግስተን ትናንሽ ተግባራዊ ምንጮች በሚያበሩበት የትግል ቅደም ተከተሎች በሎ መጠጥ ቤት ውስጥ ይገኛሉ። ይህም ንጽጽርን ይፈጥራል። ራሱን ከኮርፖሬት ዓለም ለማራቅ እየሞከረ መዋጋት ቢኖረውም ወደዚህ ምቹ ባልሆነ የእሱ ዓለም ይመለሳል። በሰቨን ውስጥ በጣም ከሚረብሹ የወንጀል ትዕይንቶች በሆነው በአንዱ ፊንቸርና ቡድኑ በቀለም ያሸበረቀ የቅዠት ትዕይንት ፈጥሯል። ዲፒ ዳሪየስ በጣም ኒክሮቲክ አረንጓዴ ትዕይንት ነበር፣ እርጥብ የፈንገስ መልክ ነበረው። የንዴት ስሜትን ለመስጠት ብቻ በሁሉም መብራቶች ላይ ትንሽ አረንጓዴ ጀል ጨምር ያለው በዚህ የመበስበስ ስሜት በደንብ ይታያል። በፊልሞች ውስጥ ኒክሮቲክ አረንጓዴ ብዙን ጊዜ የመበስበስ፣ የበሽታዎችን እና ያልተለመዱ የህይወት ገጽታዎችን ያሳያል። ይሄ ቀለም በተደጋጋሚ ከአካላዊ ህመምና ከስነ ምግባራዊ ብልሹነት ጋር የተቆራኘ ነው። ይህም በትረካው ውስጥ አንድ ነገር የተሳሳተ መሆኑን የሚያሳይ ምስላዊ ምልክትን ይፈጥራል። በአንዳንድ ሁኔታዎች ፊንቸር እና ቡድኖቹ ቀለሞችን በማጣመር የተወሰኑ ስሜቶችን ለመፍጠር ችለዋል። በማይንድ ሃንተር ፊልም ዲፒ ኤሪክ ያብራራል። ከለር ቴምፕሬቸሩ ቀዝቃዛና ሙቅ በሆነበት ተመሳሳይ ቀረጽ ውስጥ ብዙ ጊዜ በመፍቀድ እንቀላቅላለን። መስኮቶች ትንሽ ወደ ሰማይ ይሄዳሉ እና የውስጥ ተግባራዊ መብራቶች ቢጫ ሆነው እንዲቆዩ ያስችላቸዋል። በትዕይንቶች ወቅት ሀሳቡ በቀለማት ተዋናዮች እንዲገለሉና በውስጣዊ ክፍሎች ብቸኝነት እንዲሰማቸው ማድረግ ነበር። በቅንብር ወይም ሴቲንግ ካሜራው ውስጥ እንቅስቃሴዎች እና ቀለሙን ማየት እንችላለን። ታሪኩ ውስጥ ካሉት ሁሉም ንጥረ ነገሮች ቀለም ትልቅ ሚና ይጫወታል። የትኛውን ቀለም ለመጠቀም ወሰናችሁ? ለምን ሳቹሬትድ ወይም ዲሳቹሬትድ ታደርጉታላችሁ? ቀለማቶችስ ለምን በጥምረት ይሰራሉ? የመረጣችሁት ቤተ ስዕል ወይም ከለር ፓሌት ምንም ይሁን ምን እነዚህን ውሳኔዎች አስቀድማችሁ ማቀድ ይኖርባችኋል። ወደ ስቶሪ ቦርድ ቀለምን አምጡ እና ከቡድናችሁ ጋር ተማከሩ። ስለ ፊልም አሰራር ቴክኒኮችና ትምህርቶችን ለመቀጠል ሰብስክራይብ ማድረግ አትርሱ። እንዲሁም ቪዲዮ በተለቀቀ ቁጥር እንዲደርሳችሁ የደውል ምልክቱን ተጫኑ። በቀጣይ ሳምንት እስከምንገናኝ ድረስ በያላችሁበት ሰላም ኑ።